ሰላም አለይኩም ራህመቱላሂ ወበረካቱ ወደመት ተባራቸው የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ከእኛ ጋር ሁ ሰላም፣ አልሐምላ ከቆይታ በኋላ ተመልሰን መተናል በአዲስ ነገር ማለት ነው። የተሰራ እና የአማረ ትራስ ልብስ ይዤላችሁ መጥቻለሁ። አለ በጣም ነው የሚያምረው። ለቻናላችን አዲስ ሲሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ይከታተሉኝ ማለት ነው። አበረታቱን። ከዚህ በኋላ ቶሎ ቶሎ ቪዲዮ እንድንለቅላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው ውዶች። ዛሬ ይዤላችሁ የመጣሁት እንደዚህ የአማረ እና የተዋበ ኦሞ ከለር በነጭ ተረግረግ ነው ማለት ነው። በከፋይ ጠርቅ ተሰራ ነው። በጣም ነው የሚያምረው። እንደዚህ እንደምታዩት ቤቢዋ አምስት ቁልፍ ናት። በጣም ነው የምታምረው። በጣም ውበት አለው። በአካል ከካሜራው በላይ በአካል ውበት አለው። በኋላም እንደዚህ ጠንካራ ማንችኒ ነው የምንጠቀመው። የመነጫጨት ባህሪ ምናምን የለውም። ማንችኒው በጥራት ነው የምንሰራላችሁ ማለት ነው። እዚህ ጋም እንደምታዩት ይሄ ትራሱ ነው። ትራሱ እንደዚህ ምጥር ያለ ነው። በጣም ነው የሚያምረው። በጣም ውበት አለው። አስራ አንድ ቁልፍ ነው ትራሱ። ያው የከስተመራችሁን ምርጫ እንደዚህ ስለነበረ እንደዚህ አሳምረን ሰርተን ላታል ማለት ነው። በጣም ነው የሚያምረው። ከኋላም በተመሳሳይ ከለር ነው እንደዚህ በማንችኒ ነው የምንጠቀመው። ያው እንደዚህ ጥንካሬ አለው እንደዚህ ነው የምንጠቀመው ማለት ነው። ወዶቴ ከዛም በተረፈ ደግሞ የፍራሽ ልብስ በሙሉ ነው የተሰራ ነው። የፍራሽ ልብስ በቅልቅል አንሰራም። ቅልቅል ሲሆን ያን ያህል ውበት አይኖረውም። ውበት የሚኖረው እንደዚህ በሙሉ ሲሰራ ነው ማለት ነው። እንደዚህ እንደምታዩት በጣም ያምራል። እዚህ ጋር የቡና ሱፍራም አለ። የቡና ሱፍራውን በጣም ነው የሚያምረው ተለቅ አድርገን የሰራንላቸው እንደዚህ እንደምታዩት። የቡና ሱፍራ በቅልቅል የተሰራ ነው። በጣም ያምራል ማለት ነው። እንዲሁም ከኋላችን ይሄ የምታዩት መጋረጃም ያው የከስተመራችን ትዕዛዝ ነው እና እንደዚህ ማታ አድርገን በአማረና በተዋበ መልኩ የፍሬንች ዶር መጋረጃ ሰርተንላታል። በሶስት ተከፋች ማለት ነው። እንደናንተ ምርጫ በሁለት ተከፋችም መስራት ይቻላል ማለት ነው። እንደ ትዕዛዛችሁ ስለሆነ የምንሰራው። ከዚህ ውጭም ሌሎች ከለሮች አሉ፣ ሌሎች ዲዛይኖች አሉ። እናንተ የምትፈልጉትን በውስጥ መስመር አናግሩም ማለት ነው። እንዲሁም ከዛም በተረፈ ደግሞ የአበባ ምንጣፎች እዚህ ጋር እንደምታያቸው እነዚህ የአበባ ምንጣፎችን የምትፈልጉ ከሆነ ታሪፍ ከለሮች አሉት። በጣም ታሪፍ አሪፍ ከለሮች አሉት። አዲስ የገቡም ከለሮች አሉት ማለት ነው። እንደናንተ ምርጫና ትዕዛዝ እኛ እንሰራላችኋለን። በታማኝነት እና በጥራት እናደርስላችኋለን ማለት ነው። ያው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላም አለይኩም ረላ ወበረካ።